ማዲባ የሰላምና የእርቅ መልእክተኛ ጉዞ ወደ እናት ከተማ ማዘር ሲቲ ኬፕ ታውን አመራው የኢትዮጵያ አየር መንገድ ነበር ጉዞውን ያመቻቸልን። ሀገራችን ትልቁን ልጇን፣ ሕዝባችን ደግሞ አባቱን አጥቷል። በክብር ተጋብዘን ጠሪ አክባሪ ያመስግነን የማዲባ አገር ደቡብ አፍሪካ ደርሰናል። የኔልሰን ማንዴላ የረጅም ጊዜ የትግል ጓድ አቡነ ደዝመንቱቱ በአገሪቱ ቴሌቪዥን በይፋ በቃሉ የደቡብ አፍሪካው ፕሬዝደንት ጃኮብ ዙማ ተወዳጁ መሪና የዲሞክራሲያዊቱ አገር መሥራች አባት የሆኑት የኔልሰን ማንዴላ ዜና ዕረፍት ያስከተለውን መሪር ሐዘን ለደቡብ አፍሪካውያን እንዲህ ሲሉ መርዷቸውን ተናገሩ። አገራችን ትልቁን ልጇን፣ ሕዝባችን ደግሞ አባቱን አጥቷል። የማዲባ ነገር ሆሊ ሻሻም በአገሬ ቋንቋ የዛፍ ቅርንጫፍ ገርሳሽ ወይም አብጤ እንደ ማለት ነው። ስሙን ነጭ ቅኝ ገዢዎች በሰጡት ለውጦ፣ የነጭ ዘረኞችን እኩይ ዛፍ ለመገንደስ ቅርንጫፉን ይዘነጥል፣ ጨካኙን ስርዓታቸውን ለመጣል ያብጥ ገባም። ማዲባ የሁሉም ዘመን ጀግና ነው። ከሁሉም ዘመን በአንዱ ዘመን ግን ለለንደንና ዋሽንግተን መሪዎች አሸባሪ ነበሩ። ማንዴላና ኤኤንሲ በአሸባሪነት ለመወንጀል ማርጋሬት ታቸርና ባለሥልጣናቶቻቸው የመጀመሪያ የመጨረሻዎቹ አልነበሩም። የፕሪቶሪያ የጥቂት ነጭ ዘረኞች ሥርዓት ገዢዎች ሁሉ ቀድመዋል። አፓርታይድ ያንን ዘረኛ ሥርዓት የሚደግፉት የዋሽንግተን መሪዎች ተከተሉ። ፕሬዝደንቱ፣ ዝነኛው የሪፐብሊካኖች ፓርቲ ፖለቲከኛ ሮናልድ ሬገን የማዲባ የፖለቲካ ቅጥር ላይ ተገተሩም። የሬገን መስተዳድር በ1980ዎቹ ማንዴላንና ኤኤንሲን በአሸባሪነት ወነጀለም። በዚያን ጊዜ ጆርጅ ሃዋርድ ደብሊው ቡሽ ምክትል ፕሬዝዳንት ነበሩም። ይሁንና ቡሽ የፕሬዝዳንቱን ሥልጣን በያዙበት ዓመት ማንዴላ ከእስር ተፈቱ። እንቆቅልሽ ተከሰተ። ቡሽ ምክትል ፕሬዝዳንት ሆኖ የደገፉትን፣ ያጸደቁትን፣ ያስፈጸሙትን መርህ ረግጠው ማንዴላን እንደ ጀግና መሪ ዋይትሃውስ ጋብዟቸው፣ ትንሹ ቡሽ ዓለም አይቦተሊካ ብሎ አፉን በእጁ ይዞ ተሳለቀባቸው። ትንሹ ቡሽ እንደ አውሮፓውያን አቆጣጠር በ1990 ማንዴላ የጽናት የድፍረት አብነት መሆናቸውን ተናገሩ። ማንዴላ ሲሞቱ ደግሞ ጆርጅ ሃዋርድ ቡሽ እንደገና ፕሬዚዳንት በነበርኩበት ወቅት ማንዴላ ያለ ጥፋታቸው ለ26 ዓመታት ታስረዋል። ማንዴላ ያሰሯቸውን ሰዎች ይቅር ሲሉ ያላቸውን ልዩ ችሎታና መሐሪነት በአድናቆት አይቻለሁ ሲሉ በዓለም ፊት ምስክርነት ሰጡ። እውነት ነው ማዲባ የሰላምና የእርቅ መልእክተኛ ናቸው። ኢትዮጵያ ለማዲባ የዛሬ 50 ዓመት ዋሽንግተን ዲሲ ወደሚገኘው የደቡብ አፍሪካ ኤምባሲ ሐሙስ ታህሳስ 3 ቀን 2006 ዓ ም የሄዱ ኢትዮጵያውያን ኢትዮጵያ ለኔልሰን ማንዴላ የሰጠቻቸውን ፓስፖርት የኮምፒውተር ቅጂ በክብር አበርክተዋል። እናት ኢትዮጵያ ለኔልሰን ማንዴላ ዴቪድ ሙትማጽዮ በሚል ስም ሙያው ጋዜጠኛ የሚል ፓስፖርት እንደ አውሮፓውያን አቆጣጠር በ1962 ዓ.ም ሰጥታለች። ለጥቁር ሕዝቦች ነፃነት ታግላለች። ኔልሰን ማንዴላ እሁድ የካቲት 4 ቀን 1982 ዓ ም ከእስር ተፈቱም። ከስምንት ቀናት በኋላ ሰኞ የካቲት 12 ቀን 1982 ዓ ም አገራቸው ደቡብ አፍሪካ የአገራቸውን ፓስፖርት ለመጀመሪያ ጊዜ ተቀበሉም። ኔልሰን ማንዴላ ከ27 ዓመታት እስር በተፈቱ በ26ተኛውና የመጀመሪያው የደቡብ አፍሪካ ፓስፖርት በያዙ በ18ኛው ቀን ወደ እናት ኢትዮጵያ ገብተው ነበር። ሐሙስ የካቲት 29 ቀን 1982 ዓ ም ገብተው አርብ የካቲት 30 ቀን 1982 ዓ ም ወደ አገራቸው ተመልሰዋል። ኔልሰን ለእናት ምድራቸው አፍሪካና ለመላው ዓለም በአስገምጋሚ ድምፃቸው እንዲ ተናገሩም። ቴንኪዩ አይ ፌልት ዚስ ዝ ፈርስት ታይም ኢን ማይ ላይፍ ዳት አይ ዋዝ አ ማን። በሕይወቴ ዘመን ለመጀመሪያ ጊዜ በእርግጥም ሰው እንደሆንኩ ተሰማኝ፣ አመሰግናለሁ። የጸረ አፓርታይድ የነጻነት ትግል ፋና የመጀመሪያው የደቡብ አፍሪካ ጥቁር ፕሬዚዳንትና የሰላም የኖቤል ሽልማት ተሸላሚው ኔልሰን ማንዴላ እንደ ኤሮፓያን አቆጣጠር በ1962 ዓ ም ኢትዮጵያ ለኔልሰን ማንዴላ ወታደራዊ ስልጠና ስትፈቅድ የማሰልጠኑን ኃላፊነት የተወጡት እስራኤል የሰለጠኑት በወቅቱ መቶ አለቃ አሁን ኮነሬል ፍቃዱ ዋኬን የነበሩ የ80 ዓመቱ ጡረተኛ ኮነሬል ታደሰ ብሩ ለአሜሪካ ድምፅ ሬዲዮ እንደተናገሩት ስልጠናው እጅግ ምስጢራዊ፣ ከፈጥኖ ደራሽ ወጣ ያለች ሜዳ ለ28 ቀናት ነበር ብለዋል። ማንዴላ በራስ ሆቴል በኮሎኔል ታደሰ ብሩ ቡልጋሪያ ሠራ ሽጉጥ ተሰጥቷቸው ነበር። ራሳቸው መጠበቂያ የተሰጣቸውን ሽጉጥ ደቡብ አፍሪካ ውስጥ እንደተቀበረ ይነገራል። ከተቀበረበት ለማውጣትም ጥረት እየተደረገ ይገኛል። ሽጉጡ ቢገኝ ከሁለት ሚሊዮን ዶላር በላይ ሊሸጥ ይችላል። ማንዴላ ከታይም መጽሔት ጋር ባደረጉት ቃለ ምልልጽ አፄ ኃይለ ሥላሴን የማናገር ዕድል አግኝተው ነበር ንጉሡ ጃንሆይ ደቡብ አፍሪካ ምን እየተካሄደ እንደሆነ ግልጽ በሆነ ቋንቋ በምነግራቸው ጊዜ በመንበራቸው ላይ እንደተሰየሙ ተሰየሙ ያለምንም እንቅስቃሴ ልክ እንደ ሐውልት ተገትረው ያዳምጡኝ ነበር ብለዋል። በፌብሩዋሪ 1990 ከእስር ተፈተው ዓለምን መጎብኘት ጀመሩ። በጁላይ 1990 ወደ ኢትዮጵያ ተመልሰው በአፍሪካ አንድነት ድርጅት ጉባኤ ላይ ተገኝተዋል። በወቅቱም የዋሽንግተኑ ታይም መጽሔት የአፍሪካ አንድነት ድርጅት ዓመታዊ ጉባኤን ያደረገው ለጸረ አፓርታይድ መሪው ኔልሰን ማንዴላ የጀግና አቀባበል በማድረግ ነው በማለት ዘግቦላቸዋል። እንደ አውሮፓውያን አቆጣጠር በ1994 በቦሌ ዓለም አቀፍ አውሮፕላን ማረፊያ ደረሱ። ማንዴላ ከእስር በተለቀቁ ማግስት የጥቁር ሕዝቦች የነጻነት ተምሳሌት ወደሆነችው ኢትዮጵያ መምጣታቸው ነበር አመጣጣቸው ከሦስት ዐሥርት ዓመታት በኋላ ነበርም ለኢትዮጵያ የነጻነታቸውን ትሩፋት ሊያጋሯትና የምሥራቹን በኢትዮጵያ ምድር ሊያበስሩ ዳግመኛ ተገኙ። በወቅቱም የአገሪቱ ፕሬዝደንት የነበሩት ሌተናል ኮንሬል መንግሥቱ ኃይለ ማርያምና ከፍተኛ የአገሪቱ ባለሥልጣናት በተገኙበት በልዩ ወታደራዊ ሰልፍና ክብር በቦሌ ዓለም አቀፍ ኤርፖርት የነጻነት አርበኛ የብሔራዊ ጀግና አቀባበል አደረጉላቸው። በፕሬዝደንት መንግሥቱ ኃይለ ማርያም አማካኝነት የኢትዮጵያን ከፍተኛ የብሔራዊ ጀግና ሜዳ የተሸለሙ ማዲባ አዲባ ሎንግ ዎክ ቱ ፍሪደም በሚል የትግል ሕይወታቸውን በተረኩበት ተወዳጅ መጽሐፋቸው ኢትዮጵያ ሁልጊዜም ቢሆን በእኔ ልብ ውስጥ ልዩ ስፍራ ያላት አገር ናት። የብዙዎችን ልብ ከሚማርኩ ከአሜሪካ ከፈረንሳይና ከኢንግላንድ ጉብኝቴ ይልቅ ለእኔ የኢትዮጵያ ጉብኝቴ ለአፍሪካዊ ማንነቴ፣ ታሪኬ፣ መሠረቴ መሆኑ በሕይወቴ ውስጥ ትልቅ ትርጉም ያለውና ልዩ ስሜት የሚሰጠኝ ነው ብለዋል። የማዲባ ነገር ኔልሰን ማንዴላ በዩኒቨርሲቲ ውስጥ የሕግ ትምህርት በሚማሩበት ጊዜ ነጭ አስተማሪ ነበራቸው። ስሙም ፒተር ይባላል። አንድ ቀን ፕሮፌሰር ፒተር በአንድ ምግብ ቤት ምግባቸውን እየበሉ ሳለ ማንዴላ በአጋጣሚ ምግብ ይዘው ከአጠገባቸው ይቀመጣሉ። ዘረኛው ፒተርም አቶ ማንዴላ አሳማና ርግብ ለመብል አብሮ አይቀመጡም ሲላቸው፣ ብልሁ ማንዴላም አይጨንቁ ፕሮፌሰር በርር ይሄዳለሁ ብሏቸው ሌላ ወንበር ላይ ይቀመጣሉ። በዚህ የተናደደው ፒተር በሌላ ቀን ሊቀሙ ሊወጣ ወሰነም። አንድ ቀን ፕሮፌሰሩ ክፍል ውስጥ ሆነው እያስተማሯቸው ሳለ ማንዴላ በመንገድ ላይ የሄድክ ሁለት ቦርሳዎች ብታገኝና በአንድ ቦርሳው ገንዘብ፣ በሌላኛው ቦርሳው ደግሞ ጥበብ ቢኖር የትኛውን ትወስዳለህ? ብሎ ድንገት ጠየቃቸው። ማንዴላም ገንዘቡን እወስዳለሁ ብለው መለሱለት። ፕሮፌሰሩም በድል አድራጊነት አንተም ሞኝ ነህ። እኔ አንተም በሆን ኖሮ ጥበብ ያለበትን ቦርሳ እወስደው ነበር አለው። ማንዴላ ፈገግ እያለ ልክ ነህ፣ ማንም የሌለውን ነው የሚወስደው አለው። በዚህ ሁሉ ነገር የተበሳጨው ፕሮፌሰር ፒተር የማንዴላን የፈተና ወረቀት ላይ ደደብ ብሎ ይጽፋል። ሌሎች ተማሪዎች የታረመላቸውን የፈተና ወረቀት ሲያዩ ማንዴላ ደደብ የሚለውን ጽሑፍ ከወረቀቱ ላይ አየና ተገረመም። ከዛም ወደ ፕሮፌሰሩ ሄዶ ይቅርታ ቲቸር ፊርማን ብቻ ነው ያስቀመጥክልኝ። ውጤቱን ረስተዋሃል ብሎ ትርፍ የሰላምና የእርቅ ድምፅ የሰላምና የእርቅ መልእክተኛ ማዲባ ኔልሰን ማንዴላ ፕሬዚደንት ከሆኑ በኋላ አንድ ቀን ከጠባቂዎቻቸው ጋር በእግራችን ወጣ ብለው በደቡብ አፍሪካ ጎዳና መወዛወዝ ጀመሩ። አንድ ሞቅ ያለ ሰፈር ደረሱ። ምግብ ቤት አግኝተው ከጠባቂዎቻቸው ጋር ገብተው አዘዙ። ምግባቸው ቀረበ። ማንዴላ ከፊት ለፊታቸው ምግብ የዘገየበት አንድ ሰው ስላዩ ጥሩትና ከእኛ ጋር ይብላ ብለው አንዱ ወታደር ላኩ። ሰውየው መጥቶ አብሯቸው መመገብ ጀመረ። ሰውየው እየተመገበ ግን እጁ ይንቀጠቀጥ ነበር። ሰውየው ተመግቦ ሲሄድ ከጠባቂ ወታደሮቹ መሃል አንዱ ማዲባ፣ የቅድሙ ሰውዬ ህመምተኛ ነው መሰለኝ እጁ ይንቀጠቀጥ ነበር ይላቸዋል። ማዲባ አይደለም ድሮ የታሰርኩበት እስር ቤት ጠባቂ ዘበኛ ነበርም ብዙ ጊዜ ተደብድቤ ከቶርች ስመለስ ውሃ ስለሚጠማኝ ውሃ እንዲሰጠኝ በጩኸት ስጠይቅ ይህ ሰው በምላሹ ይመጣና ፊቴ ላይ ሽንቱን ይሸናብኝ ነበርም አሁን ፕሬዚዳንት ሆኜ ሲያየኝ የምበቀለው መስሎት ነው ፈርቶ ነው ይላሉም ሀገር በመቻቻልና በፍቅር እንጂ በቂም በቀል አትገነባም። ደካሞች ይቅርታን አያውቋትም። ይቅርታ የጠንካሮች መለያ ባሕሪ ናት። አገሬ ልጆች የኢትዮጵያ ልጆች የማዲባ ድምፅ የማዲባ መልእክት ይሰማል። ዛሬ ነጭ ወንድሞቻችን ላደረሱብን ግፍ መከራ፣ ምላሼ ጥላቻና በቀል ከሆነ ራሴን አሁንም ከአፓርታይዱ ግፈኛ መንግሥት የሮቢን ደሴት ጠባብ ግዞትና የእስር ቤት ይልቅ በከፋ ግዞትና እስር ውስጥ እንዳለሁ ነው የምቆጥረው። የነጻነቴ መዓዛ የድሌ ብስራት፣ ከሁሉም በላይ ደግሞ ሰው የመሆን ክብርና የመንፈስ ልዕልናዬ ጥልቅ ትርጉም ያለው በይቅርታ ውስጥ ነው።